አፕሊኬሽኑ ሲከፍትላችሁ ይህን ይመስላል ማለት ነው። ኢንተርፌሱ ከከፈተላችሁ በኋላ አያግሪ ትሉትና እዚህ ታች ላይ የምታዩትን ቦታ ኦፍ የሆነውን ኦን ታረጋላችሁ ማለት ነው። ኦን ካረጋችሁ በኋላ ቀጣይ የምናየው አፕስ የሚለው ቦታ ላይ ነው ማለት ነው። አፕስ የሚለውን አንዴ ከነካም በኋላ ይሄ ምን ይጠቅመናል ማለት ነው የምንጠቀመውን አፕሊኬሽኖች ስም ዝርዝር እዚ ጋ ያመጣልናል ማለት ነው። እኔ የምጠቀማቸው የአፕሊኬሽኖቹ ስም ዝርዝር እዚ ጋ ይገኛሉ ማለት ነው። የእናንተንም በዚህ መልክ ያመጣላቸዋል። እላይ የምታዩት የቁልፉ አይከን ይሄን የቁልፉን ቦታ ስነኩ የትኛውም አፕሊኬሽን ዋይፋይም ሆነ ዳታ ብታበሩለት በተአምር እነዚህ የዋይፋይ ቦታ አሩንጓዴ አሩንጓዴ የበሩትን ቦታ አንዴ ነክታችሁ ቀይ ካበራላችሁ በተአምር አይሰራም ማለት ነው። ኮንትሮል አርግቶ ይቆጣጠራል። ዳታም ብታበሩለት ማለት ነው። ለምሳሌ በዩቱብ ላሳያችሁ። ይሄ የዋይፋይን ቦታ አንዴ ከነካውት ቀይ ሆኖ ቀይ ሆኖ በዚህ መልክ ሲያመጣልኝ ዩቲዩቡን ከፍቼ ባየው አይሰራ ማለት ነው። ነገር ግን ከላይ እንደምታዩት ዋይፋይ እየሰራ ነው ማለት ነው። ዋይፋይ እየሰራ ነው፣ ዩቲዩብን ገብቼ ላሳያችሁ። ዩቲዩብ እስገባ ይሆንና ከላይ ግን ዋይፋይ በርቷል እየሰራ አይደለም። ዋይፋዩ በትክክል እየሰራ ነው ግን እየሰራልኝ አይደለም እያመጣልኝ አይደለም። ለምንድን ነው ኮንትሮል አድርግ ያለው ማለት ነው። በአፕሊኬሽኑ እንዳይሰራ አድርግ ያለው ማለት ነው። አሁን ደግሞ ገብቼ ተመልሼ ይሄ ቀይ ያበራውትን አይከን መልሼ ስነካው ይሄው ይሰራል። ማየት ማመን ነው ማለት ነው። በዚህ መልክ ይሰራል። አንዴ ደግሞ አትፍቼ አሁንም መልሼ ሳየው እንደምታዩት ተቋርጧል፣ ማለት ነው። አይሰራ ዳታችሁን በዚህ መልክ ሴቭ እያደረጋችሁ መጠቀም ትችላላችሁ ማለት ነው። በአምስት ብር በአንድ አፕሊኬሽን የምትፈልጉትን አፕሊኬሽን እላዩ ላይ ቀይ እያበራችሁ የምትጠቀሙትን ብቻ ለብቻ እርግታችሁ መጠቀም ትችላላችሁ ማለት ነው። የአፕሊኬሽኑ ስም መጨረሻ ላይ የማስቀምጥላችሁ ይሆናል። ቪዲዮን እስከ መጨረሻው ድረስ መከታተላችሁንም እንዳረሱ እዚህ ጋር የምታያቸው አፕሊኬሽኖች በሙሉ ይሰራሉ፣ ግን እዚህ የዋይፋዩን ቦታ ቀያራ በላውባቸው ማለት ነው። ባበራባቸው ግን በተአምር አይሰሩ። በተአምር አሁን ፌስቡክን በዚህ መልክ ዘግቸዋለሁ። ግን በሌላ መንገድ መዝጋት ከፈለጋችሁ እዚህ የቀስቷን ቦታ ትነኩና፣ የቀስቷን ቦታ ከነካችሁ በኋላ እዚህ ታች ላይ አለው ሎክድ ሞድ የሚለውን ትነካላችሁ ማለት ነው። አለው ኢን ሎክድ ሞድ የሚለውን ከነካችሁ በኋላ ኢኔብል ሎጊንግ ኦፍ ብሎክድ አድሬስ ኦንሊ የሚለውን አንዴ ከነካችሁ በኋላ ፌስቡክ እንዳይሰራ ማድረግ ትችላላችሁ። ግን በአጭሩ የዋይፋይን ቦታ ነክታችሁ ማጥፋት ትችላላችሁ ማለት ነው። የቀይ ቦታውን ለምሳሌ ፌስቡክን ቀይ አላበራውበትም፣ ግን እየሰራ ነው። እዚህ ጋር እንደምታዩት ዩቱብ ላይ አሳይቻችሁ ነበር። ፌስቡክን ግን ቀይ ስላላበራውበት በትክክል ይሰራል ማለት ነው። የአፑን ቦታ ነክተን እነዚህ ሎክድ ያረግና እየቆለፍንባቸውን ቦታዎች አፖች ከላዩ ላይ እናጠፋለን ማለት ነው። ወደ መጀመሪያው እንመልሳለን። ምክንያቱም እኔ አሁን ዋይፋይ ስለሆነ ዳታ ብጠቀም ዘግቼ ነው የምጠቀመው። ምክንያቱም ብሬን እንዳይበላኝ ሴቭ እያረግኩ ትጠቀማሉ ማለት ነው። አሁን ዋይፋይ ስላበራው ችግር የለውም። የአፕሊኬሽኑን ስም ኢንተርኔት እንትን ፕሌይ ስቶራችሁ ላይ ትገቡና ኢንተርኔት ብላችሁ ከላይ ሰርች ቦታው ላይ ኢንተርኔት ኢንተርኔት ጋርድ ብላችሁ ትጽፋላችሁ ማለት ነው። ኢንተርኔት ጋርድ ብላችሁ ከጻፋችሁ በኋላ ራሱ እታች ያመጣላችኋል ማለት ነው። የአፕሊኬሽኑ ስም እዚህ ጋር ኦፕን ስላለ የኔ እናንተ ኢንስታል ታደረጉና ትጠቀማላችሁ ማለት ነው። ወደ ውስጥ ገብተን ደግሞ ስንመለከት የአፑ ተጠቃሚዎች እዚህ ታች ላይ ያመጣላቸዋል ማለት ነው። የሰጡት አስተያየትም ሙሉ ኮከብ ነው። አሪፍ የሆነ አስተያየት ነው የሰጡት። ተጠቃሚውም እዚህ ዳውንሎድ ቦታ ላይ አምስት ሚሊየን ህዝብ ዳውንሎድ አድርግቶ እየተጠቀመ ይገኛል ማለት ነው። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ይመቻችሁ። መልካም ጊዜ ይሆንላችሁ።